መታት ጓደኛ ያስዘገመችባል። ምን ጋር አብረን እየጠጣን ነው። እዩት፣ እዩት፣ አብረዋ እየጠጣች ምን አበላቻት? አብረን እየበላን እየጠጣን ነው። ምን ልታደርግ ነው? ያስዘገመችባል። የትም እንዳትሄጂ፣ የትም ነገር እንዳይሳካልኝ፣ እሺ ስኬት እንዳይኖር የትም እንዳትሄድ፣ በሯ እንዲዘጋ። ምንድን ነው ሃይማኖቷ? ያስጠገመች ሙስሊም ናት እሷ። ምንድና ደመው ታዲያ? ለምንድን ነው የምታስጠገመው በእሷ? የትም እንዳትሄድ፣ ሽባ እንድትሆን፣ የትም እንዳትጭ። እሺ የትም እንዳትሄድ። ማናት እሷ? ስማ ማ ነው? ስማ ጓደኛ ራማት ትባላለች። ማናት? ራማት ራማት እጆቻችሁ ከፍ አርጓል። ራመድ አንቺ በእኔ ላይ ያሰራሽው ወደ አንቺ ተመልሷል ተመልሷል፣ ሶስት ጊዜ። እግዚአብሔር ወደ ቤታቸው ገብተዋል። ተመልካቾች በስልጠ በወራበን፣ በቡታጅራ፣ በሐሙስ እንዲሁ በእንሰ ነው፣ እንዲሁ በማከላ ኢትዮጵያ፣ እንደ ጠቅላላ ምን ማስተላለፍ ይፈልጋለ? ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እኔ የማስተላለፈው እመኑ ትድናላችሁ፣ እንመን እንድናለን ነው። የታሰረ ስራት በኢየሱስ ስም ይፈታል። እዚህ ቤት ከገባ ታዘምሮ ምንድን ነው ያየኸው? ብዙ ነገር አይቻለሁ? የጌታ ተአምር ብዙ ነገር አይቻለሁ፣ በህይወቴ አይቻለሁ። አሜን። በህይወቴ በራሴ አይቻለሁ፣ አይቻለሁ። ያየህ ይመስክር፣ ያየህ ይመስክር። እግዚአብሔር ታላቅ ነው ይናገራል። እግዚአብሔር ከስራት ይፈታል አስሮ ያስቀመጠን ሰይጣን በእግዚአብሔር ፊት ስልጣን የለውም። እግዚአብሔር እስራታችን ይፈታል። ፈቷል። ላይቻለሁ ተናግሮናል፣ ተናግሮናል፣ ተናግሮናል። ላይቻለሁ እግዚአብሔር አሁንም ታላቅ ነው ይናገረናል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ባሪያውን አብዝቶ ይቀባው፣ ከዓለም ዳርቻ አብዝቶ ለአገልግሎቱ ያቁመው። ሰውነቱ ያቁመ። ጠላት በሱፊት አይቁም፣ የሰይጣን ስራ በፊቱ አይቁም። እግዚአብሔር አዘቶ ይቀባው። እኛን እንመን፣ እግዚአብሔርን ብቻ እንመን፣ ከስራት ንፈታ ያስከጅልሃል ምን ያስከጅልሃል? አረቄ ካልጠጣ ካልጠጣ ምንድን ነው የሚያስከጅለው? ያስፈራል። በቀን ስንት አረቄ ነው የሚጠጣው? ሽጉጥ ተጠብሶ አያቆም